ቶሎ ለምን ቱግ ያደርጋል በተናደች ጊዜ እንባን ይቀድምሽ ለምንድን ጓደኞችስ ጭንቀትን ከኔ በተሻለ ሁኔታ የሚቋቋሙት በምን የተነሳ እነዚህን ጥያቄዎች ራስን ስጠይቅ መልሱ እኔ በተፈጥሮ እንዲህ ነኝ ወይም ምን ላደርግ እንዲሆን ያደጉት የሚል ከሆነ እስከ መጨረሻው ከኔ ጋር ከሆናችሁ ህይወታችሁን የሚለውጥ አንድ ሳይንሳዊ እውነት ነግራችኋል። ለቻናሌ አዲስ የሆናችሁ ክሊኒካል ሳይኮሎጂስት ዳዊት ነኝ። ለብዙ ዘመናት ሳይንቲስቶች ባህሪያችንን የሚወስነው ምንድን ነው ተፈጥሯችን ወይስ ያደግንበት ሁኔታ ብለው ሲከራከሩ ቆይተዋል። መልሱን ለማግኘትም በአሜሪካ ሚኒሶታ ዩኒቨርሲቲ የመንትዮች ጥናት ተደርጎ ነው። ገና የተወለዱ የተለያዩ መንትዮችን በተለያየ ቤተሰብና በተለያየ አካባቢ እንዲያድጉ አደረጉ። አንዳንዶቹ ሀብታም ቤት፣ ሌሎቹ ደሃ ቤት፣ አንዳንዶቹ ከተማ፣ ሌሎቹ ደግሞ ገጠር። ከሰላሳ ዓመታት በኋላ እነዚህን መንትዮች ሰብስበው ሲያጠኗቸው ያገኙት ውጤት አስደንጋጭ ነው። ለምሳሌ አበበና ከበደ የሚባሉ መንትዮችን ንውሰድ። አበበ አዲስ አበባ ውስጥ ባለ ሀብታም ቤተሰብ ጋር ሲያደግ፣ ከበደ ደግሞ በገጠር በአንድ ገበሬ ቤተሰብ አደገ። ከ30 ዓመት በኋላ ሲገናኙ ሁለቱም ሰማያዊ ቀለም ይወዳሉ። ሁለቱም ቡና ሲጠጡ ጣታቸውን የማስገባት ልማድ ነበራቸው። ሁለቱም ያገቧቸው ሴቶች አይነት እንኳ ይመሳሰሉ። ይህም ያሳየው የዘረመልን ኃይል ነው። ግን ጥናቱ እዚህ ላይ አላቆመም። ተመራማሪዎቹን ያስደነገጠው ልዩነታቸው ነው። ለምሳሌ ሳራና ሀና የተባሉ ሌሎች መንትዮችን እንውሰድ። ያደገችው በጣም ደጋፊ እና አበረታች ቤተሰብ ውስጥ ነበር። ቤተሰቦቿ አንቺ ጎበዝ ነሽ፣ ምንም ነገር ትችያለሽ እያሉ ነው ያሳደጉት። ሀና ግን ያደገች ሁልጊዜ በሚተቹ እና በሚያንቋሽሹ ቤተሰቦች እጅ ነበር። አንቺ ሰው አትሆኚም፣ እስኪ ሰላምን እያት እየተባለች አደገች። ከዓመታት በኋላ ሳራ በራስ መተማመን ያላት ስኬታማና ደስተኛ ስትሆን፣ ሀና ግን በጣም ጭንቀታምና ከሰው የምትርቅ ሆነች። ዘረመላቸው አንድ ሆኖ ሳለ ለምን ተለያዩ ካላችሁ መልሱ

ይህ ማለት አካባቢያችን፣ ምርጫዎቻችን እና ልማዶቻችን ልክ እንደ መብራት ማብሪያና ማጥፊያ የተወሰኑትን ጂኖቻችንን እንዲበሩ፣ የተቀሩትን እንዲጠፉ ያደርጋል። የሳራ አካባቢ በራስ ለመተማመንና ለስኬት የሚያግዙ ጂኖችን ሲያበራላ፣ የሃና አካባቢ ደግሞ ለጭንቀትና ለፍርሃት የሚያጋልጡ ጂኖችን አብርቶባታል። አእምሮን ልክ እንደ በሬ ሥጋ ብንመስለው በተፈጥሮ ወይም በዘረመል ያገኘነው ማንነታችን ልክ እንደ በሬ ሥጋ ጥሬ ነው። ከዚያም በህይወታችን ውስጥ ያየ ናቸው እና ያሳለፍናቸው ነገሮች ያጋጠሙን ፈተናዎች፣ የደረሱብን ተጽዕኖዎች ልክ እንደ ባለሙያዋ አብሳይ ለጥሬ ስጋው የተለያየ ቅርጽ ይሰጡታል። አንዳንዴ ልክ በሚጥሚጣ እንደቀረበ ጥሬ ስጋ ያልተገራ ቁጡና በቀላሉ የሚጎዳ ማንነት ይዘንቀራል። አንዳንዴ ደግሞ በህይወት ፈተና እሳት ተጠብሰ ልክ እንደ ቋንጣ የጠጠረና ይደረቀ ለሌሎች የማይራራና ስሜት አልባ ባህሪ ሊኖራል ይችላል። በሌላ በኩል ደግሞ ችግሮችን በማለዘብና በማለፍ ብቻ ልክ እንደ ክክል ስጋው የፈራረሰና እልጫ ማንነት ልንይዝ ይችላል። ነገር ግን እውነተኛው አስደናቂ ነገር የሚመጣው እዚህ ላይ ነው። ልክ ያቺ ባለሙያ ቅመም ጨማምራ፣ ጊዜ ሰታ፣ በፍቅር አብስላ ያንን ስጋ ወደማይረሳ ምርጥ ቀዮት እንደምትቀይረው እኛ በራሳችን ላይ በመስራት መለወጥ እንችላል በቴራፒ እና ጤናማ ልማዶችን በመለማመድ ያንን የደረቀው ጥሬውን ወይም አልጫውን ማንነታችንን ወደ ተሻለ በስሎ ወደ ቀረበና እርካታ ወደሚሰጥ ማንነት መለወጥ ይችላል። ሰባ ፐርሰንት ያንተ ድርሻ ነው። ሳይንስ ይህንን የአእምሮ የመለወጥ ችሎታ ኒውሮፕላስቲሲቲ ይለዋል። ይህ ማለት አእምሯችን አዳዲስ መንገዶችን በመፍጠር ራሱን እንደገና ማደራጀት ይችላል ማለት ነው። ለምሳሌ አንድ ሰው በልጅነቱ ጊዜ ጫጫታና ንትርክ በበዛበት ቤት ውስጥ አድጓል እንበል። የዚህ ሰው አእምሮ ለጭንቀት ያለው ምላሽ ልክ እንደተለመደው እና እንደሰፋ ጎዳና ይሆናል። ትንሽ ነገር ሲገጥመው አእምሮ በቀጥታ ወደዚያ የጭንቀት ጎዳና ይሮጣል። ግን የሰው በየቀኑ ለአስር ደቂቃ ማሰላሰል ወይም የአተነፋፈስ ልምምድ ማድረግ ቢጀምር ልክ ከጎዳናው አጠገብ ትንሽ ጠባብ መንገድ እንደ መክፈት ነው ማለት ነው። አእምሮ አሁንም ወደ ጎዳናው መሄድ ይፈልጋል፣ ነገር ግን በየ ቀኑ በዚያች ጠባብ መንገድ ላይ መጓዙን መለማመድ ከቀጠለ ያቺ መንገድ ቀስ በቀስ ትሰፋለች፣ ከዚያም አስፋልት ትሆናለች፣ በመጨረሻም ራሷ ጎዳና ትሆናለች። ያ የድሮ የጭንቀት መንገድ ደግሞ ቀስ በቀስ እየጠበበ ይመጣና በመጨረሻም ይዘጋ። እኔ በልጅነቴ በጣም አይናፋር ብዙም አላወራ ልጅ ነበር። አሁን ግን እዚህ ቆሜ በልበ ሙሉነት እናገራለሁ። ተፈጥሮዬ አይናፋርነት ሊሆን ይችላል፣ ግን ያ መነሻ እንጂ መድረሻ አይደለም። ስለዚህ ከዛሬ ጀምሮ እኔ በተፈጥሮዬ ጭንቀታም ነኝ፣ እኔ በተፈጥሮዬ ቁጡ ነኝ ማለትን እናቁ። ያደግክበት ሁኔታ የወደፊት ህይወትህን አይወስነው። እውነታው 30 ፐርሰንት ጥሬው ስጋ ነው፣ 70 ፐርሰንት ደግሞ አንተ አንቺ፣ ባለሙያ ያንን ስጋ እንዴት እንደምታበስለው በእጅ ነው። ስለዚህ ዛሬ ራሳችሁን ለመቀየር የምትጀምሩት አንዲት ጤናማ ልማድ ምንድነው? የትኛውን የበሬ ስጋ ባህሪያችሁን ነው ወደ ቀይ ወጥ ለመቀየር የምትፈልጉት የቁጣ ባህሪን ወደ ትግስት የጭንቀት ባህሪሽን ወደ መረጋጋት ከታች በኮሜንት ላይ ጻፉልኝ ሁላችንም እንመማርበታለን አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጉንና የደውል ምልክቷን መጫን አትርሱ በጤና